አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት በዚህ ዓለም አቀፍ ጉባኤ ላይ የተገኛችሁ ክቡራና ክቡራት፣ ይህም ሀገረ ስብከት እንዲሆን ይህም ሀገረ ስብከት በአዲሱ ክልል በማዕከላዊ ኢትዮጵያ ክልል የሚገኝ ዞኖች ውስጥ አንዱ ሲሆን የመንበረ ጵጵስናው ዋና ከተማ እንዲሆን ቅዱስ ሲኖዶስ በወሰነው መሰረት ሳጃ ከተማ በመባል ይታወቃል። በእግዚአብሔር ቸርነት በብፁዕ አባታችን አቡነ እስጢፋኖስ ታላቅ ድካምና ጥረት በጅማ ሀገረ ስብከት ድጋፍ በቅዱስ ሲኖዶስ መልካም ፍቃድ ከግንቦት ወር 2017 ዓ.ም ጀምሮ በናፍቆት ስንጠብቀው የነበረው የሀገረ ስብከት እንሁን ጥያቄያችን መልስ ያገኘበት ሲሆን ይህም ህዝብ ታላቅ ሃይማኖትን ከባህል አስተባብሮ ጠብቆ ለረዥም ዘመን የኖረ ህዝብ መሆኑን ለዚህ ታላቅ ጉባኤ መግለጽ እንወዳለን። የሀገረ ስብከትነት ጥያቄ መልስ ባገኘበት ማግስት ላይ ሆነን ይህንን ሪፖርት ስናደርግ እንግዲህ የአንድ ወር ሪፖርት ነው የምናቀርበው። አኮቴት ለእግዚአብሔር ህያው ወማህያዊ ህያው ሆኖ ሁሉን ህያው የሚያደርግ እግዚአብሔርን በመጀመሪያ እናመሰግናለን። ጉባኤውም እግዚአብሔርን እንዲያመሰግን እንጠይቃለን። እንዲሁም ለቅዱስ ሲኖዶስና ለታላቁ ለአረጋዊው አባት ለብፁዕ አባታችን አቡነ እስጢፋኖስ የምዕመኑን ጥያቄ ተግባራዊ በማድረግ መልስ በመሰጠቱ ይህ አብይ ጉባኤ ቅዱስ ሲኖዶስን ብፁዓ አባታችን በድጋሚ እንዲያመሰግን እንጠይቃለን። ይህ ዛሬ የምናቀርበው ሪፖርት በሀገረ ስብከት ደረጃ እንዲዋቀር በቅዱስ ሲኖዶስ የተፈቀደው በበጀት ዓመት ማጠቃለያ ላይ በመሆኑ የሰኒወር ብቻ መሆኑን ለማሳሰብ እወዳለሁ። በቅድሚያም ለዚህ ታላቅ ዓለም አቀፍ ጉባኤ ማስገንዘብ እወዳለሁ። ሀገረ ስብከቱ በትጉህና በታታሪው የደቡብ ምዕራብ ኢትዮጵያ የልማት ኮከብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አምስተኛ ፓትርያርክ በነበሩት በብፁዕ ወቅዱስ አቡነ ጳውሎስ የአስተዳደር ፓይሌት በመባል በተቸሩት በብፁዕ አባታችን አቡነ ስጢፋኖስ የሚመራ ሲሆን በቀጣይ የሥራ ዘመን የተሻለ አደረጃጀት ላይ እንደምንደርስ እናምናለን። ዞኑ ገና በማደግ ላይ ያለ በመሆኑ መንበረ ጵጵስናው ተጀምሮ ያልተጠናቀቀና ለማጠናቀቅ በሂደት ላይ ያለ መሆኑ በትሕትና በማሳሰብ የተሰጠንን መክሊት ለማትረፍ የብፁዕነታቸውን መመሪያ እየተቀበል በተጓዝንባቸው ቀናቶች የተሰሩ ስራዎችን በየአርስታቸው እንደሚከተለው እናቀርባለን። ስብከተ ወንጌልን በተመለከተ ዘቤንቲያሁ ጸውዓክሙ በትምህርተ ወንጌሉ ከመትሄው ስብሐት ይሁን ለእግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስን ክብር ለማግኘት በትምህርተ ወንጌል የጠራችሁ ትድኑ ዘንድ ነው ተብሎ እንደተጻፈው ምዕመናን በእምነታቸው እንዲጸኑ፣ በመንፈሳዊ ዕውቀታቸው እንዲጎለምሱ፣ በክርስቲያናዊ ስነ ምግባር እንዲታነጹ ስብከተ ወንጌል ቅድሚያ የሚሰጥ ተግባር መሆኑን እናምናለን። በመሆኑም የቤተክርስቲያን አጽመ ዘባና የጀርባ አጥንት ተልኮ የሆነው ስብከት ወንጌል ተደራሽ ለማድረግ በዚህ አንድ ወር ውስጥ የአካባቢውን ወጣቶች ከየአጥቢ አብያተ ክርስቲያናት በመሰብሰብ በታወቁ የቤተ ክርስቲያን መምህራን ስልጠና ተሰጥቷል። በቀጣይነትም እየተሰጠ ይገኛል። የአብነት ትምህርት ቤትን በተመለከተ የቅድስት ቤተ ክርስቲያናችን ነጭ የደምሴል ሲል የሆነውና ቤተ ክርስቲያን ያለሱ ማሰብ የማትችለው የአብነት ትምህርት ቤት ትምህርት ወዳዱ ብፁዕ አባታችን አቡነ እስጢፋኖስ የሀገረ ስብከታችን ሊቀ ጳጳስ ለነገዋ ቤተ ክርስቲያን የተጠናከረ አገልግሎት ደከመኝ ሰለቸኝ ሳይሉ ቀንና ሌሊት በመስራት ግማሽ ዕድሜያቸውን የደከሙበትና ለጅማ ዞንና ለአካባቢው ታላቅ የተስፋ ብርሃን የሆነው የአብያተ ክርስቲያናት የመዘጋት ታሪክ በቀየረችው ባበልቲ ምራፈ ቅዱሳን ቅድስት ኪዳነ ምሕረትና አቡነ ገብረ መንፈስ ቅዱስ አንድነት ገዳም ከሰላሳ የሚበልጡ የዞናችን ተወላጆች ወጣቶች በመማር ላይ ይገኛሉ። ሰበካ ጉባኤን በተመለከተ በቃለ ዓዋዲው መመሪያ ደንብ መሰረት በሀገረ ስብከት ስር ለሚተዳደሩ ለሁሉም አብያተ ክርስቲያናት የግንዛቤ ማስጨበጫ ስልጠና ተሰጥቷል። በተጨማሪም የምርጫ ዘመናቸው ላጠናቀቁት በ2017/18 ዓመት በጀት ዓመት ሁሉንም ያማከለ ምርጫ እንዲካሄድ አዲስ ለሚመረጡ አባላት የአቅም ማጎልበቻ ስልጠና በባለሙያ ለመስጠት ዝግጅታችን አጠናቀናል። የሰንበት ትምህርት ቤት አገልግሎትን በተመለከተ በሀገረ ስብከቱ የሚገኙት የሰንበት ትምህርት ቤት ወጣቶች እርቲት ሃይማኖታቸውን እንዲጠብቁ ከኢአማንያን የተሳሳተ አስተምሮ እንዲጠበቁ ይልቁንም የቅድስት ቤተ ክርስቲያን አስተምሮዋን ለይተው እንዲያውቁ ልዩ መርሃ ግብር በማዘጋጀት ከመንበረ ፓትሪያርክ ለሰንበት ትምህርት ቤቶች የተላከውን አዲሱን የሰንበት ትምህርት ቤቶች ስርዓተ ትምህርት በአግባቡ እንዲተገበር እያደረግን እንገኛለን። ልማትን በተመለከተ ቅድስት ቤተ ክርስቲያናችን በልማት ከራሷ አልፋ ለሀገር ተምሳሌት እንደመሆኗ በተለይም አካባቢው ለልማት ምቹ በመሆኑ በያን ኮስቁስ ቋም ቅድስት ማርያም ገዳም፣ በሳጃ ቅድስት ማርያም ቤተክርስቲያን፣ በሳያ ቅድስት አርሴማ ካቴድራል አስር ሺህ የአቮካዶ ችግኝ አምስት ሺህ እግር የሙዝ ችግኝ አስራ አምስት ሺህ የቡና ችግኝ ተክለን እያለማን እንገኛለን። ወደፊትም በሀገረ ስብከታችን የተሻለ የስራ አፈጻጸም እንደምንፈጽም ተስፋ እናደርጋለን። በመጨረሻም ሁለቱም አይጉረ ስብከቶች ጅማ እና ዬም እንደ አንድ የአንድ ልጅ በአንድነት በብስለት በሚያስተዳድሩ በብፁዕ አባታችን መመሪያ ሰጪነት በብፁዕነታቸው ከፍተኛ ተጋድሎ የተመዘገበውን ዘመን ተሻጋሪ ተሻጋሪ ያገልግሎት ምርታ እንዳይቀለበስ ተግተን የብፁዕነታቸውን አባታዊ መመሪያ እየተቀበልን በስብከተ ወንጌል በልማት በሌሎች መንፈሳዊ ዘርፎች በእግዚአብሔር ፈቃድ ካሰብነው በላይ ያፈጻጸም ውጤት እናስመዘግባለን። እንግዲህ አዲስ እንደመሆኑ መጠን ዞኑ ሀገረ ስብከቱ ዝም ብለን ከመምጣት ለበረከትና ለቡራኬ በአንድ ወር ውስጥ ሰባ አምስት ሺህ በረከት ለመቀበል ገቢ ያደረግነውን አረጋዊው አባታችን ብፁዕ አቡነ እስጢፋኖስ ለብፁዕ ወቅዱስ አባታችን ስሊፑን ያስረክባሉ።